ጀምር ከተራራው ውስጥ ግመል እንድትወጣም ንፈልጋ ተደነቁ፣ በጣም ተገረሙ። ግማሾቹ አመኑ ማለት በንጹህ ነውና ልጁ ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን

አነበበ ከዛ በኋላ ወደ ነቢዩ ሰለላሁ አለይሂ ወሰለም መጣ ከዛ በኋላ ነቢዩ ወሰለም እንዳልነው አንገቱን ይዘው አድሰልምም ወይ ስለም አሉት ከዛ በኋላ ሻሃዳን ያዘ ተቀበለ ከዛ በኋላ ነቢዩን ሰለላሁ አለይሂ ወሰለም ምናላቸው? ለምን እንደበቃለን አለስና ዓላ ሐቅን ኢሚትና አው ሑይና ብንሞትም ሕያው ብንሆንም ባንሞትም ሀቅ ላይ አይደለም እንዲ ያለ ነው አለና ነቢዩ ወሰለም ይዟቸው አሳመናቸውና አው ሐቅ ላይ ናችሁ ነፍሴ በእጁ ባለችው ጌታ ይሆንብኝ ሐቅ ላይ ናችሁ አሉት። ነቢዩ ስላ ስለም ሐምዛና ዑመር ሰሓቦችን እየመሩ በግልጽ ዳዕዋ አድርገው ዑምራ አድርገው እንደተመለሱ ተመለከተን። ከዛ በኋላ አቡበከር ነቢዩ ሰለም ሞተው ኸሊፋ አቡበከር ሆኑ። ከዚ አቡበከር ረዲየላሁ ዓንሁን እያገዘ እንደነበረ ተመለከትን። ከዛ ደግሞ ጀግንነቱን ተመልክተን ሰው ብቻ ሳይሆን ሸይጣን ራሱ መንገድ የሚቀይርለት በአንድ መንገድ ላይ እንደዚህ ከተገናኙ ሸይጣን መንገድ ቀይሮ ነው የሚሄደው። ያን ያክል ሸይጣን የሚፈራው እንደነበረ ከዛ አቡበከርም ህይወት መቼም ዝል አለሚያቢ አይደለም። ማለት አንድ ሰው ይሞታል፣ ሌላ ሰው ደግሞ ይተከል። አቡበከር ሲሞት ደግሞ የላፋውን ቦታ ማን ያዘ? ነዚ ማን ያዘ? የላፋውን ቦታ ዑመር አይደለ? ዑመር ምትክ ሆኖ እያገለገለ በጣም ፍትሃዊ፣ በጣም ለህዝቡ የሚጨነቅ የሚያስብ፣ የሰው ሀቅ እንዳይበላ ባለፈው የተመለከት ነው። እኔ ላከፋፈል ስትላቸው እጅሽ ላይ የሚቀረው ቅሪት የሰው ሀቅ ነው፣ እዚህ አንቺ አታከፋፍም ብሎ ለሌላ ሰው እንደሰጡ ተመልክተን ከዛ ደግሞ ወደ ቤተል መቅዲስ ደግሞ ቤተል መቅዲስ ተከፍቶ ቁድስ ተከፍቶ ወደዛ ሲሄዱ ከአገልጋያቸው ጋር ፈረሱን ተራ በተራ እየጋለቡ እንደሄዱ ተመልክተናል። ይህን ያክል ማለት ነው። ዛሬ ደግሞ ምን ያክል ለሚመራው ህዝብ ለሚያስተዳድረው ህዝብ ይጨነቅ ነበረ የሚለውን እስኪ እንመልከት። አንድ ጊዜ ዑመር ረዲየላሁ ዐንሁ ማታ ማታ ምን ያደርግ ነበረ? የተዘዋወረ ሰዎች እንዴት ናቸው፣ እስኪ እንደው በልቶ የሚያድር አለ ወይ፣ የሚረባው አለ ወይ፣ የሚቸገር አለ ወይ እያለ ማታ ማታ ተደብቆ ይዞር ነበር። አንድ ቀን ሲዞር የሆነችን ሴትዮ ተመለከታት። ህፃናት ልጆች አሉ እያለቀሱ ነው። ከዛ እሷ ምን አድርጋለች? ብረዲስ ትጥዳለች። ከዛዛ ብረዲስ ውስጥ ደግሞ ውሃ አለ። ውሃው ውስጥ ደግሞ ድንጋይ አድርጋበታለች። ከዛ ውሃው እየፈላ ማለት ነው። ከዛ በኋላ ዑመር ረዲየላሁ ዐንህ መጣና ልቅረብ አላት። ወደ እናንተ ቅረብ አብሽር አለችው። ምን እያደረግሽ ነው ብሎ ሲጠይቃት የሚበላ ስለሌለ ልጆቹን ቆይ አንድ ጊዜ ተረጋጉ ይብሰልላችሁ እያለች እያባበለቻቸው በዛው እንቅልፍ እንዲወስዳቸው ማለት ነው። የሚበላ የለም። ዑመር ያንን ሲመለከት በጣም አዘነ። በዚህ ልክ የሚቸገር ቤተሰብ አለ ብሎ በጣም አዘንና የሙስሊሞች ንብረት በይተል ማል የሚባል አለ፣ እዛ ጋ ሄዱ። ዑመር የዛን ጊዜ እድሜያቸው በጣም ገፍቱ ትልቅ ሰውየ ናቸው። ከዛ አንድ ወጣት ልጅ አለ አብሯቸው። ከዛ በኋላ ዱቄት አወጡና አሸክመኝ አሉት። ከዛ አብሯቸው ያለው ልጅ ደግሞ በፍጹም፣ አንተ እኮ ትልቅ ሰው ነህ፣ እኔ ነኝ የሚሸከመው አላቸው። እኔ ተሸክሜ አደርሳለሁ። ከዛ እንደዛ እየተባባሉ ዑመር ተቆጡት። እምቢኔን የሚሸከመው ው ሲል የውመል ቂያማ አላህ ፊት ስንቀርብ ያኔ ወንጀሌን ትሸከምልኛለህ ወይ አሉት። ስለዚህ ዞር በለኔ የሚሸከመው አሉ። እሺ አለ። ከዛ በኋላ ዑመር ረዲየላሁ አንሁ ተሸክሞ ዱቄቱን ሴትዮዋ ዘንድ መጡ ማለት ነው። ከዛ በኋላ ሴትዮዋ ጋር ቀረቡና ዑመር ዱቄቱን ም እዛ አደረሱ። ከዛ ዱቄቱን አድርጊ እኔ ክሰል አያይዝ ይ ምንድን ይባል እሳቱን አያይዛለሁ ብለው ማያዝ ጀመሩ። ዑመር ማለት የዓለምን አንድ አራተኛ የሚያክለውን ሰፊ ሕዝብ የሚመሩ ትልቅ መሪ ናቸው። አሁን አንዲት ከተማ የሚመራ አንዲት ሀገር የሚመራ ሰው ራሱ ኩራቱ ትልቅ ነዋ። ዑመር ደግሞ ለቃ አጠቃላይ የዓለምን አንድ አራተኛ የሚያስተዳድር መሪ በዛ ልክ ወርዶ ሲከድም ማለት ነው ማህበረሰቡን ከዛ በኋላ እሳት እያያዘ እፍ እንዲበስል እፍ እያለ ጺማቸው ውስጥ እንዳለ ጭሱ እንትናላር አመዱ እንደዛ እስከሚገባቸው አበሰለው። ዑመር ራሱ ልጆቹን አብልቷቸው አጠጥቷቸው ከዛ በኋላ ከዛ በኋላ ገለል ላለ ማለት ነው ዑመር ረዲ አላሁ ዓን፣ ከዛ ተደብቀው እያዩቸው ልጆቹ ተረጋግተው ጠግበው ሳያቸው ከዛ አካባቢ ላለመሄድ በዛ መልክ

እንደዚህ እንዳላችሁ እንደዚህ እንደምትቸገሩ ዑመር አያቅም እኮ አሏት። እኛን እያስተዳደረ እንዴት የኛውን ጉዳይ አያውቅም አለች። ግን ዑመር ዑመርን ነ ብሎ ሳይነግራት አብስሎ ልጆቹን አብልቶ በስነስርዓት ከዛ ይሄዳል ማለት ነው። የዑመር ፍትህ፣ የዑመር ሐቀኝነት በጣም የሚገርም ነበር። 13 ዓመት በኪላፋነት ዑመር ረድያላሁ አን ሙስሊሙን ዓለም መሩ ማለት ነው። አንድ ቀን ዑመር ረድያላሁ አን በህልማቸው በቃ በቅርቡ እንደሚሞቱ፣ በሌላ ሰው እንደሚገደሉ አይነት የሚመስል ህልም አዩ። ከዛ በኋላ አንድ ቀን አንድ ፋይሮዝ የሚባል ሰው አረብ አይደለም። የሌላ ሀገር ሰው ነው፣ የፋሪስ የሚባል ሀገር ሰው ማለት ነው መጣና ትችት አቀረበ። ግብር በጣም ተወዶብኛል አላቸው። ምን ምንድን ነው የምትሰራው አሉት። አናጺነት ይሰራል፣ ግንበኝነት ይሰራል፣ ብዙ ስራ ነው የሚሰራው። ስንት ነው የምትከፍለው ግብር አሉት። ግብር የሚከፍለው ስንት ነው አንድ ድርሃም አለ። ይህን ሁሉ ስራ እየሰራ የሚከፍለው አንድ ድርሃም ብቻ ነው። ከዛ በኋላ በቃ ተለያዩ። ሌላ ቀን ዑመር ተነስተው ፈጅር ላይ ተነስተው ወደ መስጂድ ሊሰግዱ ሲሄዱ መስጂድ ደረሱ። ከዛ በኋላ ቆሙ። ሙስሊሞችን እያሰገዱ እያለ ያ ፈይሩዝ የሚባለው ሰው ከኋላ መጣና ዑመር ረዲየላሁ አንህ ወጋቸው፣ በሚወጋ በጩቤ ምናምን ወጋቸውና፣ ዑመር ሶላቱን ማጠናቀቅ አልቻሉ። ከዛ ዛው ሶላት ላይ ወደቁ። ዑመር ረዲየላሁ አንህ ሲወድቁ አብዱራህማን ብን ዓውፍ የሚባለው መቼም ስላት እየተሰገደ አንድ ሰው አሞት የሚሆን የሆነ ነገርም ሲሆን ሌላ ሰው ተተክቶ ያሰግዳል እንጂ ስላቱ አይቀረጥ ማለት። ልክ ዑመር ሲወድቁ አብዱራህማን ብን ዓውፍ የሚባለው ሰው ተተካና ማስሰገድ ጀመረ ማለት ነው። ከዛ በኋላ ዑመር ራሳቸውን ስተው ቤተሰቦቻቸው ወሰዷቸው ቤታቸው። ከዛ ራሳቸውን ስተው በኋላ ሲነቁ ታመምኩኝ ምናምን ሳይሆን ያሉት ሙስሊሞች ሶላት ሰገዱ ወይ? ሶላቱን አቋርጠው አይደል የወደቁት። ሶላቱ መቋረጡ ጭንቅ ብሏቸው ስለነበር ልክ ገና ከመንቃታቸው ሙስሊሞች ሶላት ሰገዱ ወይ ብለው ጠየቁ። አዎ ሰግደዋል፣ የአሚራል ሙእሚኒን የሙሚኖች መሪ ሆይ ሰግደዋል ሲሏቸው ተረጋጉ። ከዛ በኋላ አላህን አመሰግኑ አልሐምዱሊላህ፣ አላህን አመሰግናለሁ አሉ። እኔን የሚገለኝ ሰው እኔን የገደለኝ ሰው ሙስሊም አለመሆኑ ዓረብ ባለመሆኑ አላህን አመሰግናለሁኝ አሉ። ምክንያቱም ሙስሊም ቢሆን የገደላቸው እርስ በስመጣላት እርስ በስመጨፋጨፍ ይመጣ ነበረ። ዓረብ ቢሆንም ደግሞ እዛው ያለው ጎሳ ቅርብ ቅርብ ስለሆኑ ብዙ ጦርነት ይኖር ስለነበረ ዑመር ረዲየላሁ ዐንሁ አላህን አመሰገኑ ማለት ነው። ከዛ መጨረሻ ላይ በጣም ሲጣናባቸው ህመሙ ሲጠናባቸው በዛው ምክንያት ስለሆነ የሚሞቱት የነቢያችን ስ ስለም ባለቤት እናታችንን ዓኢሻን ረዲየላሁ አንሃ አስፈቀዱ። ስሞት ቀብሬ ከነቢዩ ስ ስለም ጎንና ከአቡበከር ጎን እንድታደርጉልኝ ብለው እሷን ሲጠይቁ እናታችን ዓኢሻ ረዲየላሁ አንሃ ፈቀዱላቸው። በኋላ በጣም ታሞ ስለነበር ዑመር ረዲየላሁ አንሁ ወደ አኼራ ሄዱ፣ ሞቱ ማለት ነው። ከዛ በዑመር በአቡበከር እና በነቢዩ ስ ሰለም አጠገብ ዑመርም ረዲየላሁ አንሁ ተቀበሉ ማለት ነው። ሞት አለያየቷቸው ነበር፣ በቀብር ደግሞ አንድ ቦታ ላይ ሆኑ። ጀነት ደግሞ አብረው ይኖራሉ ማለት ነው። ዑመር ሲሞት በጣም ሙስሊሞቹ አዘኑ፣ በጣም ተከፉ። ምክንያቱም ዑመር ለኢስላም መከታ

ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ፣ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው፣ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ቡድና የተከበራችሁ ተመልካቾቻችን ከረፍታችን ተመልሰን ተገናኝተናል። ከረፍት በፊት እንግዲህ ስንመለከት እንደነበረው እነ ነጅባም እነ እነ እነ ሳሊሓ እነ ሓፍሳ እና ከወንድሞቻችን ከልጆቻችን ጋር ስንማር የነበረው የዑመርን ረድየላሁ ዐንሁ ታሪክ ስንመለከት ነበር ማለት ነው። አሁን ሌላ ታሪክ ከመጀመራችን በፊት አንተ የምትነግረኝ ዑመር

ሁድ ታሪክ ነበር። ነቢዩላህ ሁድ ህዝቦች ተጠፍተው የተረፉ አማኞች ነበሩ። እነዚህ አማኞች በተለያየ ቦታ ልክ ነቢዩላህ ሳሌሕ ጊዜ እንደተበተኑት ማለት ነው። አሁንም ተበትነው እነዚህ የሳሌሕ ህዝቦች ወይም ደግሞ የተሙድ ህዝቦች ሂጅር የምትባል አካባቢ ሰፈሩ ማለት ነው። እነዚህም ህዝቦች ልክ እንደ አባቶቻቸው አባቶቻቸው እነማን ነበሩ? የሁድ ህዝቦች ማለት ነው። ልክ እንደነሱ አላህ ጠንካራ ሰውነት፣ ግዙፍ የሆነ ሰውነት እንደዚሁም ደግሞ ምጡቅ የሆነ አእምሮ ማለት ነው ነበራቸው እና ደግሞ አላህ ልክ እንደነዛው እንደድ ህዝቦች አዝመራው፣ አትክልት የተሟላ ነበረ። ልክ እንደነሱ ደግሞ የሚኖሩበትን ቤት የሚሰሩት ከተራራ ነበረ። አሁን እኛ የምንሰራው ቤት እንዴት አይነት ነው? እንደዚህ በብሎኬት ደርድረን ነው የምንሰራ። እነሱ ደግሞ የሚሰሩት አንድ ተራራ ይሄዱና ያንን ተራራ የቦረቦር መስኮት ያደርጉለታል፣ በራፍ ያደርጉለታል፣ እዛው መዝናኛ፣ እዛው መተኛ ፏ ያለ ህንፃ ያደርጉታል። አንድ ህንፃ ለምሳሌ ተሰራላ እነሱ ተራራውን ነበር ህንፃ የሚያደርጉት። ይህንን የመሰለ በጣም ምጡቅ ስልጣኔ ነበራቸው። ያለፉትን የዓድ ህዝቦችን ታሪክም ያውቃሉ። ግን ሁል ጊዜ አንድ ነቢይ ተልኮ የተወሰነ ከኖሩ በኋላ ከአንድ ትውልድ ከአንድ ትውልድ ማለት አንድ መቶ ዓመት ነ እንደዛ የሰዎቹ እየጠፉ እየጠፉ ሲመጡ ከእንደገና ተመልሰው አላህን ማምለክ እየተው እየተው እየተው ይመጡና ከእንደገና ጣዖታትን ማምለክ ማምለክ ማምለክ ይጀምራሉ። አላህን እኮ ያመልካሉ ግን ከአላህ ጎን ወደ አላህ ያቃርቡናል እያሉ ጣዖታትንም ያመልኩ ነበር። ጣዖት ማለት ለምሳሌ አንድን ሳሊህ የሆነ ሰው ለምሳሌ ቅርጽ ይቀርጹና በሰው ቅርጽ ይቀርጹትና ከዛ ያንን ሰውዬ አሁልታ አደገ ብሄዱ ይሰግዳሉ። ነዝር ስለት ይገባሉ። በርካታ ነገር ያደርጋሉ። ከዛ በኋላ አላህ ሱብሓነሁ ወተዓላ ይህንን ታላቅ የሆነ ነቢይ ነቢዩላህ ሳሊሕን በመካከላቸው አስነሳላቸው ማለት ነው። አላህን ብቻ አምልኩ፣ ከአላህ ውጭ አታምልኩ። አላህኑላ ሲሳይ ሰጥቷችሁ እንዴት ከዛ ውጭ ታመልካላችሁ ሲላቸው እነሱ ምን አሉ? አተንሃና አናዕቡደ ማ ያዕቡዱ አባኡና፣ አባቶቻችን ሲያመልኩ የነበሩትን አምላኮች አታምልኩ እያልክ ተከለክለናለህ አሉ። ምን አይነት ጉድ ናሃሉ። አሁን ልዩነቱን ተመልከቱ። እሱ አላህን ብቻ አምለኩ ይላቸዋል። አላህ ብቻ። እነሱ ደግሞ የተቀረጸ ቅርጽ ካለመለክን ይላሉ። በጣም የሚገርም ነገር እኮ ነው። በጣም የሚገርም ነው። አላህ ሰማይን የፈጠረው ምድርን የፈጠረ ሰዎችን የፈጠረ አጠቃላይ ሰማያትና ምድር መካከል ያለውን ሁሉ የፈጠረ ጌታ አላህ እሱም ብቻ አምልኩት ሲባሉ እኛ አያይዘን አብረን ጣወታትን የቀረጽናቸውን ቅርጾች ካላመለክን አይሆንም አሉ ከዛ ነቢዩላህ ሷሊህ ዐለይሂ ሰላም ሳይሰለች ደዕዋ አደረገላቸው እባካችሁ በእጃችሁ የሰራችኋቸውን አማልክቶች አታምልኩ አላህን ብቻ አምልኩ ብሎ አሁንም ብዙ ሲጨቀጭቃቸው ምን አሉት? በፊት እኔ የአላህ ነቢይ ነኝ የአላህ መልእክተኛ ነኝ እያልክ አላህን ብቻ አምልኩ እያልክ ሳትጨቀጭቅን በፊት አሉ። በፊት በፊት በጣም እንወድህ ነበር፣ ወኩና ነሐተሪሙክ እናከብርህ ነበር። የአእምሮህን የጭንቅላትህን የአስተሳሰብህ ፍጥነት ይደንቀን ነበር አሉ። መጀመሪያው የወድት ነበር ነቢይ ነኝ ሳይላቸ በፊት አሁን ግን አላህን ብቻ አምልኩ ምናምን ስትል ተስፋ ቆረጥን ከአንተ ታሳዝናለህ። ስንት ነገር ተስፋ ስናደረግበህ። ለምሳሌ ማማ በጣም ጎበዝለች፣ አንተ ወደፊት እንደዚህ ትሆናለህ ትላለቻ። ልክ እንደዛ ሊሉ ፈልገው ነው እነሱ፣ በማይሆን ነገር ማለት ነው። አላህን አምልኩ ሲላቸው በፊት ተስፋ እንወድህ ነበር፣ እናከብርህ ነበር። በቃ አስተሳሰበ እውቀትህ ይገርመን ነበር። አሁን ግን ተስፋ ቆረጥነህ ከአንተ እንዴት አላህን ብቻ አምልኩ ትለናል? አሉ። አንድ ቀን እነዛ ጣዖታትን የሚያመልኩ ሰዎች ተሰበሰቡ አንድ ላይ ቁጭ ብለው፣ ከዛ ነቢዩላህ ሳሌሕ ዐለይሂ ሰላም ሄደ ገሰጻቸው፣ መከራቸው፣ አላህን ብቻ አምልኩ አላቸው። ከዛ ምን አሉ? ዋላሂ አሉ በአላህ ምለው በፍጹም አናምንልህም ተአምር ካላሳየህን፣ አሉ ምን አይነት ተአምር ላሳያችሁ? ሲላቸው ተአምሯን የምንፈልጋት ተአምር አሉ፣ ከተራራ ውስጥ ግመል እንድትወጣ እንፈልጋለን። ግመል ግመልን ትወልዳለች፣ ሰው ሰውን ይወልዳል አይደል? እንደዛ ነው። እነሱ ደግሞ ያሉ ከተራራው ውስጥ ግመል ስትወጣ ማየት እንፈልጋለን አሉት። አያደርገውም አይሳካለትም ብለው ማለት ነው። እንደዛ ካላደረግ

ዱዓ እያደረጉ የሚገርም ነገር ተከሰተ። ወፈጫተን በዛው ቅጽበት ከተራራ ውስጥ ግመሏ ተራራው ክፍል ብሎ ከዛ ከተራራ ውስጥ ግመሏ ወጣች። ከተራራ ውስጥ ግመል ይወጣል፣ የአላህ ተአምር። ግን አላህ ሁን ያለው ጊዜ ሳ አላሁን ካለው ይሆናል። አላሁን ካለው የማይሆን ነገር የለም። ከዛ በኋላ ግመሏ ወጣች። ከዛ በኋላ ሰዎቹም እዛ የተሰበሰቡት ከተራራው ውስጥ ግመል ትወጣለን ያሉት ሰዎች በሙሉ ተደነቁ፣ በጣም ተገረሙ። ግማሾቹ አመኑ ማለት ነው። ግን አብዛኞቹ በዛው ድርቅናቸው ላይ ቀጠሉ ማለት ነው። ምን ገጠማቸው? ግመሏ ከወጣች በኋላ ያለውን ታሪካቸውን ደግሞ በቀጣይ ክፍላችን እናሟለዋለን። ኢንሻአላህ ለዛሬ ግን የነቢዩላህ ሷሊሕን ታሪክ እዚህ ላይ እንቋጫለን ማለት ነው።